ሰባት ከኔ ናታን አንሳዋክ። ምን ናታን እናያችሁት አሁኑ ነው። ያዙት፣ ከእጃችሁ እንዳያመልጥ። ለመያዝ የማይመቻችሁ ከሆነ ግን እዛው ባለበት ተኩሳችሁ ድፉት። ሰላም ሰላም ውድ የተከበራችሁ የኔ የሸተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ወደ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። አድማች ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክሽር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ሀረግ ድራማ ነው። ወደ ድራማው ያፌት፣ እንግዲህ ዛሬ ናታንን ለማስገደል ወይም ለማስያዝና ወደሱ እንዲመጣ ወይም ለማስገደል ዛሬ በጣም እየተራወጠ ነበር። እንግዲህ ያፌትም ያው ከአሰሪ ጋር በመነጋገር እንደምንም ብላ ለዛሬ አስመልጠዋለች ማለት ነው። እንግዲህ የያፌት ሰዎች ያፌትን አይተነዋል እያባረሩ ነው ብለው ሲሉት እንግዲህ ለመያዝ ካልቻላችሁ እንኳን ራሱ ከዛሬ እንዳያልፍ እዛው ግደሉት እያለ ነበረ። ከዛ በዛ አጋጣሚ እፉዬ መኪና ውስጥ ቁጭ ብላ ስልኩን በተደጋጋሚ እየደወለች ነበረ ስልኩ ግን ስትደውል የሚጠራው የአፌት ጋ ነበረ የአፌት ጋ የሚጠራል እሱ ጋ የሚጠራል ግን አላነሳላትም ነበረ ምክንያቱም እሱ ችግር ላይ ስለነበረ ከዛ በኋላ ግን ትንሽ ራቅ ብሎ ከነሱ ሰወር ካለ በኋላ ለፉዬ እባክሽን የኔ ጨረቃ ስልኩን አንሺው እባክሽን የእኔ ጨረቃ ስልኩን አንሽው እያለ ስልኩን ሲሞክርላት እሷ ግን የለችም፣ ስልኩን ልትመልስለት አልቻለችም። ከዛ በኋላ ምን ሆነ ሽብኝ ይሆን እንደዚህ እየደጋገምሽ ምደውዩ፣ ለምን ይሆን ምንድነው? ምን ተፈጥሮ ይሆን እያለ እየተጨነቀ ያለ እንግዲህ። ፉዬ ያው የመኪና አደጋ ደረሰባት ማለት ነው። ምክንያቱም የእኔ ጨረቃ የእኔ ንግስት፣ ደጋግመሽ ናታን ጋር እየደወልሽ ነበረ ግን የናታን ስልክ ከጠለፍኩት ቆየው። ማንም ሰው ቢደውል እኔ ጋር ነው የሚጠራው አላት። ከዛ በኋላ ዛሬ ግን ናታን የመጨረሻው ነው ከዛሬ አድርም አላት። ከዛ በኋላ ፉዬ ከመቅስፈት ተቀየረች። እኔ እሱን እተወዋለሁ አንቺ ከእኔ ጋር ከሆንሽ ምንም ነገር አላደርገውም ስላልከኝ ነው እንጂ ከአንተ ጋር የምኖረው እኔ ብላ ከዛ በኋላ የመኪናውን ሜሪ መሪውን ይዛ መወዝወዝ ጀመረች። ከዛ በኋላ ተይ ብዬሻለሁ፣ ተይ ብዬሻለሁ፣ የኔ ንግስት ተይ ብዬሻለሁ የኔ ንግስት ቢላትም በፍጹም ልትመለስ አልቻለችም። ከዛ በኋላ ሁለቱም እየተደጋ እየተንያሉ ሁለቱም ተጋጩ። መኪናው ተጋጨ ማለት ነው። እንግዲህ የተጎዳችው እሷ ናት፣ በጣም ተጎድታለች። ከዛም እሷን ታቅፎ ወደ ሆስፒታል ሄደ። ከዛ በኋላ እንግዲህ ፎቷቸው በየሶሻል ሚዲያው ተሰራጨ። ከዛ በመጀመሪያ ደረጃ ቢንያም አየው። ቢንያም በጣም ደነገጠ፣ በጣም ደነገጠ። ለማንም መናገር አልፈለገምና ቶሎ ብሎ ለእጽ ደወለ። እጽጋ ሲደውልላት ግን እባክሽን የሆነ ነገር ተፈጥሯል፣ እፉዬ አደጋ ደርሶባታል አለ ማለት ነው። ከዛ በኋላ ይህማ ሊሆን አይችልም፣ እንዴት፣ የት ብላ እሷም እየተንተባተበች እያለ ለቤዛ መደወል ጀመረች። ቤዛ ግን ስፖርት ልሰራ ሄዳ ነበረ፣ ስልኳንም እያየችው ስላልነበረ ስፖርቷን መስራት ጀመረች። ከዛ በኋላ እንደምንም እየሮጠች በባዶ እግሯ ከቤት ወጣች እጽ ከዚህ ከቤት ከወጣች በኋላ ግን የምታደርገው ጠፋት። ቤዛ ስፖርት ከሚያሰራት ከጓደኛዋ ጋራ አንዳንድ እያሉ ምን ሆነሻል ዛሬ አታውሪኝም እንዴ አላት። ከአሁን በኋላ ማንንም ማውራት አልችልም። ጓደኛዬ እንደዚህ ፖሊስ ነበረች። ከኋላዬ ምን እያደረጉ እንደሆነ አላቅም። እሱንም እፉዬ ከእፉ ጋራ ነው በደንብ የሚተዋወቁት እኔ እስከ ዛሬ ድረስ አብሬያት ስኖር አላቃትም ነበር ማለት ነው አንተንም አላቅህም ነበር አንተንም አላቅህም ምን ይዘህ እንደቀረብከኝ ራሱ አላቅም ስለዚህ ካሁን በኋላ ብቸኝነት ይሻለኛል አንተን ብትሆን ከእኔ እንዳትቀርብ ካአሁን በኋላ ማንንም አልፈልግም ብላው ተነስታ ብድግ ስትል፣ እንዴ ለምን ቤዝዬ? እኔ ባጠፋሁት ነገር ብትናገርኝ አይሻልም? እኔ ባላጠፋሁት ነገር እኔ ምንም ባላደረግኩት ነገር እንዴት እንደዚህ ትናገርኛለሽ? አላት። ከዛ በኋላ እሷም በቃኝ ልሄድ ነው ብላ ምንጭቃው። ትንሽ እንደሄደች ስልኳ ጮኸ። ከዛ በኋላ ማን ነው የሁላ ሰዓት እንደዚህ የደወለው ብላ ቤዛ ስልኳን ብድግ ስታረግ እጽዬ ናት። ከዛ በኋላ ምኑንሽ ነው እፅ፣ አለቻት። ከዛ በኋላ እፉዬ የመኪና አደጋ ደርሶባታል ቶሎ ብለሽ ተከተኝ፣ ሆስፒታል ናቸው አሉ ብላት ስልኳን ዘጋችባት። እሷን በድንጋጤ እንደመውደቅም መውደቅም ቃጣት፣ ስልኳንም እንደመልቀቅም ቀጣት። መጨረሻ ላይ እንደምንም ጠንከር ብላ እራሷን አጠናክራ ለመሮጥ ሞከረች። እንግዲህ እየሮጠች እያለ ወደ ሆስፒታል ጓደኛዋ ትንሽ ጠጋ አላትና እና ምን ሆና ነው እያለ ጠጋ አላት። ከዛ በኋላ እሷም ሮጣ ሄደች። ከዛ ናታን እንግዲህ ለናታንና ለገነት እንዳትነግራቸው ብሏት ነበረ ቢኒያም። ከዛ በኋላ መቴሉሊት ለገነት ደወለች። ለገነት ስልክ እየደወለች እያለ ገነት አላለሳችሁም ምን አባቷ ፈልጋ ነው ደግሞ በዚህ ጠዋት ምደውለው፣ ምን ፈልጋ ነው አለች ገነት። ከዛ በኋላ ዳግምም አጠገቧ ነበረ። ከዛ ዳጊ እፉዬ አልደወለችም እንዴ ዛሬ መልሳ አለችው። ኧረ አልደወለችም አላት ስልኩና የታረገና ከዛ በኋላ የሆነ እንደ ማሰብ ብላ እንደ ማሰብ ብላ መልሳ ያቺ ሉሊክ ደወለች። ሉሊክ ከደወለች በኋላ ሄሎ ሉሊት አለቻት ማለት ነው ስልኩን ብድግ አርጋ ሄሎ ስትላት በቃ እኔ ነኝ ላንቺ ሁል ጊዜ እንትንምልሽ መርዶ ነጋሪ ምናምን ምንድን ነው በዚህ ጠዋት መርዶ ነጋሪ ይመስል የምትደውይ ምን ፈልገሽ ነው አለቻት ማለት ነው ከዛ በኋላ እኔ ነኝ ምንም ቢሆን ላንቺ የምነግርሽ ብላ ስልኩን እያወራቻት እያለ እንግዲህ ድራማው እዚህ ላይ ተቋርጧል። ሁላችሁም እየገባችሁ ሀገር ድራማን ማየት ትችላላችሁ። በአሁኑ ሰዓት እፉዬ በጣም ተጎድታለች፣ ያፌትም እንደዛው። እንግዲህ ገኒ እራትም ቢብትባል እራትም አልተበላላትም ነበር፣ ቀኑንም ደብሯት ነበር የዋለችው። ስራ ቦታም ከዳግም ጋራ እየተቀላለዱ የኔ ልጅ ወይ ልዋጥህና ሁለት አድርጌ ልውለድህ እያለችው እንደዛ እየተቀላለዱ እንግዲህ እመቴሉ ሊደውላላት ድራማው እዚህ ላይ ያብቅቷል። ሁላችሁም እየገባችሁ ይሁት፣ ለእኔም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛልኝ። ዋሽ ተሻል እማየ፣ ዋሽ ተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል።